ካያወቅ ስትወጪ እንደ አሁን እኔ እንደዚያ ያለ ልጅ እሱ ጋር ያረኩትኝ ከሁለታችንም ያኔ ሁለታችንም ከምታጣ የመደችውን ሰው የዛ ሰዓትን እያስመታ የሁለታ ና ከዘጠኝ ወር ነበረ ሁለታችንንም ለምዳናል እና ሁለታችንንም ከምታጣ ከአንዱ ጋር ብዬ ነበረ ሀሳብ ከእንጀራ እናት ጋር ከምታደግ ከሀያት ጋር ብታደግ አይሻላትም? ማን ይጨክናል? ከእንጀራ ይሻል ነበረ በሰዓቱ ያኔ ያኔ ይሄንንም ነገር አስቤው ነበረ። ነገር ግን ደሞ ቪዛይንም ያበላሽብኛል። ወደዚህ መምጣት አልችልም። ለዚህ ቪዛ ማለት ነው ወለ አራት ዓመት ነው ሶስት ዓመት ነው። በጣም ያኔ በጣም ከባር ነበረ። የዛ ሰዓት በኮረናው ሰዓት ለመውጣት በጣም ይከብድ ነበረ። ይሄም ሀገር እንዳጋጣሚ ተከፍቶ ነው ወደዚህ የመጣሁት ማለት ነው አሁን ነው እንደዚህ ሰው በየቦታ መሄድ የጀመረው እንጂ ይከብድ ነበረ። እና ደግሞ አንቺ ያሰብሽውን ሀሳብ እኔ ማስብየው ነበረ ነገር ግን ያው ሁለታችንም ከምታጣ በማለት ነው። ግን እነሱ እንደዛ አልነበረም አስተሳሰቡ። ልጅቱ ጋ እኔ ጋ ከሆነች እሷ ብር ትልካለች የሚል አስተሳሰብ ነበር ያለው ማለት ነው ከዛ ኔ ግን ከዛ ከስምንት ሺ ብር ሌላ አላኩኝም። አሁን አራት አመቴ ነው በሱ ልክ ያላቀ መምለክላቸው ወይ ለእህቱ ወይ ደሞ ለወንድሙ ነው ልብስ ገዝተው፣ በቃ እስከዋጋው ነው የሚያሳዩኝ ማለት ነው። አለዛ ደግሞ በሰው ነው የማስልክላት እንደዚህ ሰርፕራይዝ አርጉልኝ ብዬ ምናምን ነው። አሁን ግን የሚለው ምንድን ነው? ልጇን አንድ ቀን ረርሳ አታውቅም። ልጇን አላሳይም። ቤቱን ክዶኛል፣ ቤቱን ክዶኛል። ነግሬሻለሁ። ባባቱ ስም ነው ያለው። አዎ አዎ አራት ዓመት ሳውዲ የለፋሽበት ሁለት ዓመት ከሶስት ወር ኮንትራት ቤት ሁለት ዓመት ደግሞ ከእሱ ጋር በትዳር ሳውዲ ውስጥ የኖርሺው አራት ዓመት ከሀያ ሶስት ከእድሜሽ ላይ እንደገና ገንዘብ ኢትዮጵያ ደግሞ ስንት ዓመት ላብራቱ የኖር ነው እንደገና ደግሞ እሱ ጋር አብረን የኖር ነው ነው የወጣሽው አንቺ ወደ ዱባይ ኦኬ ኢትዮጵያ ውስጥ ሁለት አመት ከዘጠኝ ወር ኖርሽ። ከዚህ ሰው ጋር ሳውዲ ውስጥ ሁለት አመት ኖርሽ። አይደለም አይደለም፣ የልጅ የልጅ እድሜ ሁለት አመት ከዘጠኝ ወር እሱ ጋር ኢትዮጵያ የኖርና አምስት አመት ነው። አዎ፣ ምክንያቱም የሄድሽ ያረገዝሽው ራሱ በሄድሽ በአመት ስለሆነ ያረግ በተይዛችሁ በገባችሁ በአመት ስላረገዛሽ እርግዝና ሌላ አንድ አመት እሷ ደግሞ ሁለት አመት ከዘጠኝ ወር ስለዚህ አምስት አመት ከዚህ ሰውዬ ጋር አምስት አመት ኢትዮጵያ ውስጥ ኖርሽ፣ ሁለት አመት ሳውዲ ኖርሽ። ሰባት አመት ከእድሜ ላይ ሰባት አመት እድሜ በላ ጉልበት

ከዛ አሁን ልጄን አያገናኘኝም በቃ እንደውም በፊት ምን ይለኝ ነበረ መሰለሽ እኔ ቤተሰቦችሽ ሄጅን እጨርስልሻለሁ ይለኝ ነበረ አሁን ልጅቱን አያገናኘኝም ስልክ ስጽፍለት ምናምን ራሱ ልጅ አለሽ እንደ ምናምን ነው የሚለኝ ልጅን ጭራሽ አያገናኘኝም የሚያገናኙችኝ የሚያገናኙ ሰዎች እራሱ ያኔ ይሰድባቸዋል ምናምን ያኔ በቃ እንዳያገናኙ ነው የሚያደርገው ማለት ነው እሱ እንትን ብሏል ያኔ፣ በቃ ዘግቷል። ያኔ አያገናኝም። እና አሁን ይኸው ጥይት ገዝቻለሁኝ አንቺን ነው ግንባርሽን ብዬ የምገልሽ ይለኛል ማለት ነው። እንደውም እስክሬን አርጌዋለሁኝ እስካና ቁጥሮ ልክልሽ አለሁኝ። ይሄ ማስረጃ ይሆንሻል አንቺን በጥይት ነው ረጭች የምጥለሽ ብሎ ፎቶውን በእርግጥ አያስኩትኝም ያ ቶሎን ያጠፋው ፎቶውን ማለት ነው፣ ይ ፎቶ ልኮልኛል ያኔ አለ እንትን ማለት ነው የዛፈልኝ አለ ከነ ቁጥሩ እና አሁን ያኔ ኢትዮጵያውን ያኔ ልገባ ሁለት ወር ከሀያ ቀን እንደዛ ነው የቀረኝ። ያኔ እኔ መግባት አልፈልግም፣ ግን ደግሞ ምናልባት ብገባስ። ግን ልጄ በጣም ናፍቃኛለች። ልጄ እንደ እናት አላገኘኋትም። እንደ እናት ሳይሆን እንደ ሰው ምናምን ነው እሷ እና እኔ እራሱ የምንተዋወቀው። ልጁ ሰባት ዓመቷ ነው። አንቺ ከመጣሽ ዱባይ አራት ዓመትሽ ነው። ስትወጪ ሶስት ዓመቷ ነበር። ሰባት ዓመቷ ነው ልጅሽ ተኒዬ ቴንኪ ፎር ዘ ሰብስክሪፕሽን ሰባት ዓመቷ ነው እስካሁን ድረስ እና ረስታሻለች። ታውቂሻለች ያው በቃ እንደ እንትን ሰው ነው። አንዳንዴ ስንገናኝ በቃ አላርል እንደሩቅ ሰው እንደዛ ነው የምንተዋወቀው። ይህን ያህል አላርል የእናት ፍቅር ምናምን አታቅም። እሷም በላሱ ደግሞ በቃ የሚነግራት አላርል በቃ መጥፎ መጥፎ ነገር። ቆይ ወላሂ ሪከርዱን እልክልሻለሁ፣ እሷ ምን ብላ እንደምትሰድበኝ እልክልሻለሁኝ። በጣም በቃ አይምሮ ሆነ ያበላሽ። ማውናት ወይስ ማናት ምትሰድብሽ

ባት ልጅን እንኳን አትቻለሁኝ፣ የደፋውበት ቤት ነው፣ ቤት አትቻለሁኝ፣ በቃ ፈጥቼ መናገር የፈለኩ ግን እሱ ከማን በላይ ነው? ቢሄሩ ገባሻል። እና ከማን በላይ ነው? እሱ ማንንም ይላ ብሎ ነው እንደዚህ የሚያደርገው። ግን ደግሞ የሆነ ውስጤ እንዲታደርግል ይዚህ መጣት እንጂ በጣም ከባድ ነው። እሱ አድጋ ያደረገው ነገር ሲገባው የገዛናቷን በዚህ እንድትሰድብ ማድረጉ የገዛናቷን እንድትጠላ ማድረጉን ስታውቅ ምን ያህል እንደምትጠላው ግን አያስብም። አርቆ አያስብም። ዝም ብዬ ባልፍ ያኔ ነገር ልጅ አድጋ እናቴ ለምንድን ነው ያ ተሰሽኜ ይህን ያል ጊዜ ወንዙ ያሳደገኝ እኮ አባቴ ነው። አንቺ እኮ አልወድሽም። ይሄ እኮ ስራ አታቅልኝም። ገባሽ? ለዛም ለዚህም ነው እዚህ የመጣሁትኝ እንጂ እኔ ቤተሰቦቹንም እዚህ እንትን ማለት አልፈለግኩኝ ነበረ። ያው አሁን እንግዲህ ወደ እዚህ ስመጣ ያን ሁሉም እውነት ስለሚወጣ ያው ሁሉም ይመጣሉ። ሁ ቲክቶክ ስሙ ማነው? እኮ ወንድሙ ቲክቶክ ይግባ፣ ያኔ እኔ ጋ እንደው ዝም ብዬ ነው እንጂ የማያቸው፣ እኔ ጋ እናወራም እኮ። እኔ አንቺ ስልክ ቁጥሩን ሰጪኝ፣ ዋትሳፕ ላይ ቮይስ ዳርግለት ና ብዬሽ፣ የልጁን ቁጥር ያላቀውም። ግን የልጁን አይደለም የባልሽን ነው የምትሰጪኝ ባለ ሸነ ነኝ ና እንአንቺ እንዴት ጠየቃት ፈልግኪ እንዴ ኔ በደንብ ነው ኔ ኮይን እንድትረጂኒ ፈለኩት። ይበቃ ይሄ ሀቅ አንደኝ ሀቅ እንድወጣ መስማት አለብኝ። ለመስማት ደግሞ አንቺ ቁጥርሽን ሽን ሰጪኝና ኔ ዋትስአፕ ላይ ሀቢባ ነኝ ስልሽ የሱን ስልክ ቁጥር ሰጪኛለሽ። እሺ ልንገር በውስጥ እላክልሽ ይሄው መስዬን እያስገባውልሽ ነው። ሞዴሬተሪን ትገባለች፣ ለእሷ ቁጥር ሽን ትልኪያለሽ በውስጥ በኢንቦክስ ትነከር ፎሎ ታደረጊያለሽ እና ቁጥሯን ትልኪያለሽ። ከዛ ዋትሳፕ ላይ እኔ አሁን ሀቢባ ነኝ ብዬ ቮይስ ታደረግለሽ እ የባለቤትሽን ስልክ ትልኪልኛለሽ። እኔ ደግሞ ሀቢባ ነኝ አንድ የቲክቶክ ላይ ና ና እንነጋገር በባለቤት ጉዳይ ብዬ እጠራዋለሁ።